አሁን እኮ እንዲያውም እሱ ሲነግረኝ ለፍሴ የለኝም አንቺዬ፣ እጄ ሮጡ ስመጣ እሱ እና ሦስት ወንድ ነው ብለህ ነው እና ቤት ዘግታ እንጂ፣ እንደት ወንድ ነው ቤት ዘግታ ስትደበድበኝ እና ዝም ይበል ቤት ዘግታ። በስመ አብ ወወልድ ወመንፈስ ቅዱስ፣ ቤት ዘግታ። የእሱን ነገር ተው፣ ወንድ አሰዳቢ ነው እንጂ እንደት እውነት እሱ ወንድ ነው።

ብርጭቆ የሚያለቀልቅ አለ ስንት በዚያ ዋዲ እና ተሽብሬ ጋራ ተወዳጀ፣ ጋራ አረ ተይ ተይ፣ አትጠገብ ተይ፣ ነ ተይ፣ ልሙት ልሽ ተይ፣ ስንት ስንት ቂጣ ሞልታ ነገር አለ እዚህ ቤት እንደሆነ እኮ ምን በጎደለብህ? ተይ

ወይ ግሩም፣ እንደው እሷ ስታስገባው እናንተ ነው ምን በልታለች እንዴ? ምን ምን ማለት ነው? አንተ ንጹሕ ሰው አትኮንኛት። ሰው ነው ነው አይደለም አይደለም ካለ መተሳሰብ ነው ልሙትልሽ ነበር

ቤቶች ቤቶች! አቤት፣ እንዴት ናችሁ? ኧረ አጀ መንግሽ፣ ደህና ናችሁ? አጀ መንግሽ፣ እስኪ ነይ ነይ ነይ፣ ቁጭ በሉ። እንዴት ነሽ?